ወገኖች ዘመናችን፣ ያለንበት ዘመን ብዙ የኤልዛቤል አስተምህሮ በብዙ ነገሮች ውስጥ ይገለጥ፣ በፖስት ሞደርኒዝም፣ በድህረ ዘመናዊነት በጣም ዘርፈ ብዙ በሆኑ መንገዶች የሚገለጥ ነው። በስነ ጽሑፍ ውስጥ እርኩሰቶች ዘፈኖቻችን እንደ ድሮ የዋህነትና ገርነት የሌለባቸው ሰው ሊሰማው የሚያስፀይፉ ነውረኛ ዘፈኖች በዘፈን ውስጥ፣ በሥነ ጽሑፍ ውስጥ፣ በፊልም ውስጥ፣ በፋሽን ውስጥ፣ በቴክኖሎጂ፣ በተለያየ ሚዲያዎች ውስጥ ይሄ በድህረ ዘመናዊነት የመጣ የኤልዛቤል መንፈስ የተደላደለበት የገባበት ነገር ነው። ፖስት ሞደርኒዝም ወይም ድህረ ዘመናዊነት ዓለም አቀፍ እውነት የለም ደሬዝኖ ትሩዝ ፕሮሴስ ሬሌቲቭ ወይም ደግሞ እውነት ምንድን ነው የሚባለው፣ ይው አይደው ነው፣ ዓለም አቀፍ አይደለም። እውነት ለአንተ እውነት ሊሆን ይችላል፣ ለእኔ ውሸት ሊሆን ይችላል። እውነት ሬሌቲቭ ነው፣ እንደ ሁኔታው የሚለዋወጥ ነው ብሎ የሚያስተምሩ ወይም እውነት ሰዎች የተስማሙበት እንጂ በራሱ የቆመ ነገር አይደለም ብሎ የሚያስተምሩ ናቸው። ኤልዛቤል ስፕሪት እውነት የሆነውን ኢየሱስን እውነት የሆነውን መርህ ሰዎች እንዳይከተሉ። ስለዚህ በዚህ አስተምሮ መሰረት ምን ማለት ነው? እውነት ፍጹም አይደለም። እውነት አንፃራዊ ነው። አዎ አማርኛው መጣልኛ። እውነት አንፃራዊ ነው። እውነት በቦታ በሁኔታ በጊዜ የሚለዋወጥ ነው ብሎ የሚያስተምረው ሰዎች ናቸው። ድህረ ዘመናዊነት ወይም በክርስትና ላይ ያመጣው ዓለማዊነት ቁሳቁሄ፣ ማቴሪያሊዝም ስብከታችን ሁሉ ይሄ ታገኛል፣ ይህን ትጨብጣል፣ ይህን ታደረጋል፣ ቅራቅምቦ ሰውን ያማክል፣ አመለካከትን መስበክ፣ ፍትወትን ማስፋፋት ሳይንስን የነገር ሁሉ ምንጭ ማድረግ የፍቅር መቀዝቀዝ እግዚአብሔርን ቃል ከዓለም ጋር መቻቻል ወይም ማመቻመች እነዚህ ሁሉ የኤልዛቤል ትምህርቶች ናቸው። አምላክ የለሽነት ዳርዊኒዝም በጣም ብዙ ብዙ ሌላቸው ይችላሉ በዚህ ኤሪያዎች ላይ ወገኖቼ። ስለዚህ ቅሬታዎች አሉኝ ግን አለ እግዚአብሔር የኤልዛቤል መንፈስ ያላገኛቸው ቅሬታዎች አሉኝ። ዳሩ ግን ይህንን ትምህርት ለማትይዙ የኤልዛቤልን ትምህርት የሰይጣንን ጥልቅ ነገር እነሱ እንደሚሉት ለማታውቁ ለእናንተ በትያጥሮ ለቀራችሁት፣ በረመነንት ጋድስ ረመነንት፣ ሌላ ሸክም አልጭንባችሁ። ነገር ግን እስከ መጣ ድረስ ያላችሁን ጠብቁ። ሃሌሉያ። ይሄ አውቃለሁ የተባሉት ስራህን፣ ድካምን፣ ብርታትን፣ ፍቅርን፣ ይህን አውቃለሁ የተባሉት እሱን ጠብቁት። የተቀበላችሁትን እውነት ጠብቁት። ኋላ አልቀራችሁም። ሰውሉ ሲከንፍ ሰው ሁሉ አዲስ መረዳት ውስጥ የገባ ሲመስላችሁ የያዛችሁትን እውነት ልክ አይደለም ሊያስጥላችሁ ጠላት የሚፈልገውን ነገር እሱን አጥብቃችሁ ያዙት። የመስቀሉን ቃል ያዙ፣ የጽድቅን መንገድ ያዙ። ግድል መኋላ ቀር አይደላችሁም። ፖስት ሞደርኒዝም ያለፈበት እናንተን የከሰራችሁ አስመስሎ ሊስላቸው ይችላል። ኖ እንደሱ አይደለም። እነሱ እንደሚሉት የሰይጣንን ጥልቅ ነገር የማታውቁ ተብላቸዋል። ግድ የለም። እውቀትም ደግሞ አለው እኮ የሚጠቅም እውቀት አለ። አዲስ ሰይጣን የለም ያለ አይደለም። አዲስ ሰይጣን የለም። ሰውየው የአቶብስ መንፈስ እያለ ይናገር ነበር። የአቶብስ መንፈስ፣ አቶብስ መንፈስ የለውም። እና ሁሉን ነገር መንፈስ አናረገው። የኤልዛቤል ግን መንፈስ አለ። የኤልዛቤል መንፈስ አንዱ በብሉ ኪዳን አይተነዋል። እንደገና በሄሮድስ ላይ ተመልክተናል፣ ወይ በሄሮድ ያዳ ላይ ከዛ ደግሞ በራእይ መጽሐፍ ላይ ትመለከታላችሁ። ስለዚህ መንፈስ አይሞትም። እናንተ ያላችሁን ጠብቁ፣ ሌላ ሸክም አልጭንባችሁም። ይህን ነው የሚናገረው። ሲያበረታቸው ምን ይላቸዋል? ድል ለነሳው እስከ መጨረሻ ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀብር በአሕዛብ ላይ ምን እሰጠዋለሁ? ስልጣን እሰጠዋለሁ። በብረት በትር ይገዛቸዋል። እንደ ሸክላ ዕቃ ምን ያደርጋቸዋል? ይቀጠቀጣሉ ይላል። ይህንን ሲጀምር ነግሬያቸዋለሁ። ይህ ስልጣን እሰጠዋለሁ፣ የንጋት ኮከብ እሰጠዋለሁ። ሽልማት አለ፣ ብድራቴ ይታሰባል። ወገኖች፣ ክብር ለእግዚአብሔር ይሆን በእኔ ዘንድ የከበረ ነገር ይኖራል እያላቸው ነው። ምን እያልኳችሁ ነው? እንደ ሸክላ ዕቃ ይቀጠቀጣሉ ሲል ምን ማለት? ል ስንጀምር በከተማው ላይ የሸክላ ስራዎች ሰሪዎች አሉ፣ ጌድሶች አሉ፣ ማህበሮች አሉ። ሸክላ ብዙ ይሰራል እና ሸክላው ሰሪው ከሰራ በኋላ ሲበላሽ ከእሳት ከወጣ የተጣመመ የተበላሸ ከሆነ ምን ያደርገዋል? ረዳቱ በብረት በትር ያደቀውና ይፈጨዋል። ልክ እንደዛ የሚናገር ነው። ጌታ ፍርዱን ለማሳየት በብረት በትር እንደ ሸክላ ዕቃ እፈጫቸዋለሁ የሚለው ጀጅመንትን ነው የሚያሳየው። ለእናንተ ብድራታችሁን እሰጣለሁ፣ ለእናንተ በጎ አረግላችኋለሁ። ነገር ግን ለነዚህ ደግሞ በበድራት ወደ እነሱ መጣለሁ እፈርድባችኋለሁ ብሎ ሲናገር ትመለከታላችሁ። እግዚአብሔር ስም የተባረከ። ለዚህ ለዚህ ለቲያጥሮን ቤተክርስቲያን ትልቁ ኢሹ ማን ነበረች? ኤልዘበል ኤልዛቤልን ለምን ትተዋታላችሁ? እንደ መርዝ ነው፣ እየመዘመዘች ነው። አብያተ ክርስቲያናትን እያረከሰች ነው ያለችው። አካሄዷ ትክክል አይደለም። የምትታገሳት አይደለም በኋላ ታሪክ ለወስዳችሁ ነው። አሁን አሁን ቤተክርስቲያን አሁን ያለንበት ዘመን አሁን ከመናገር ራቀች አይደለችም። ነገር ግን ተሐድሶ ማግኘት ያስፈልገናል። ተሐድሶ የምናገኘው እንዴት ነው? ጥቂት ልናገርና ጨርሳለሁኝ። የመጀመሪያው ነገር ኤልያስ የኤልዛቤልን ቀንበር የሰበረው ከህዝቡ ላይ መሰዊያን በመስራት ነው። ድንጋይ እየተሸከመ ብረት ያልነካው አለት መሆን ስላለበት እየፈነቀለ ትትል ቋጥኞችን አስራ ሁለት ድንጋዮችን መሰረተ። ልክ አባታችን አብርሃም መስዋዕት ሲሰራ ሁልጊዜ ጊዜ አባታችን አብርሃም በሄደበት ሁሉ መስዋዕት አለ። አባታችን አብርሃም በሄደበት ሁሉ ድንኳን አለ። አባታችን አብርሃም በሄደበት ሁሉ በትር አለ። ስለዚህ ስለ ስልጣን ተናግር ያለው በኋላ ምናልባት በዛ ሰማራይዝ አደረግላችሁ ይሆናል። ስለዚህ በትር ያልለከዋለ መሆን ስላለበት አስራ ሁለት ድንጋዮች ያስፈልጋሉ። ልክ በሐዋርያት መሰረት ላይ እንደማንደድ ብሉት እና ባክ ቱ ቤዚክስ መሰቢያ ይሰራ እንደገና ሪሌሽንሽፕ ሪስቶርድ ይሆን ስለዚህ ዛሬ በጌታ በኢየሱስ ስም በቤታችሁ ለፈረሰ በኑሯችን ለፈረሰ አገልጋዮች፣ ምዕመናን፣ ወንድሞች፣ እህቶች መጀመሪያ ሪቫይቫል የሚመጣው በመሠዊያ ላይ ነው። ሪቫይቫል በመሰዊያችሁ ላይ ይመጣል። መሰዊያ በቤት ይሰራ በግል ይሰራ ከጌታ ጋር ከኔክት የምናደረግበት እንትመሲ ከጌታ ጋር መቀራረብ ድንጋዮቹ ይሰሩ እንደገና። አስራ ሁለት ድንጋዮች ያስፈለገው ድንጊያውን ገጣጠማቸው ልክ እንደተጻፈ በቃሉ ላይ። ሁለተኛም እንዳደረገ ታውቃላችሁ። ኤልያስ የኤልዛቤልን ነቢያቶች ሊያዋርዳቸው አንዴና ለመጨረሻ ሊነቅላቸው ሲል የመሰዊያ ዙሪያውን ጉድጓዱን ቆፈረ፣ ባዶ ቦታ አደረገ። እና ያ ባዶ ቦታ በቃሉ ዶማ ተቆፍሮ ተቆፍሮ የወጣ እኔነት፣ በቃ የአፈሩ ጥንካሬ የልብን ጥንካሬ ያመለክታል። ቆፍሮ ቆፍሮ ባዶ አደረገው። ያ ብቻ አይደለም፣ እዛ ጋ ቢቆም ጥሩ ነው። ከዛ እንጨት ሰብስቡ። እንጨት ተሰበሰበ። ስለዚህ መሰውያው ዙሪያ ተቆፍሯል፣ በላዩ መሰውያው ተገጣጥሟል። እና እንጨት ተሰበሰበ። ይህን እኛ ምሳሌ የሚሆነን ወደ መስቀሉ መመለስ፣ ወደ መስቀሉ መመለስ ሥጋን የሚያሟሙቅ ነገር አይደለም። የመስቀሉ ቃል ብዙ ጊዜ እኔነትን የሚገድል ወንጌል ነው። ፕራይድን የሚገድል ወንጌል ነው የመስቀሉ ቃል። ስለዚህ ከክርስቶስ መስቀል በቀር ሌላ ትምክት ከእኔ ይራቅ። የሚያኮራኝ ክርስቶስ መስቀል፣ ክርስቶስ የሰራው ስራ ነው። እኔ በስጋዬ ምንም መልካም ነገር የለም። ይህን ያላቸው በሐጌ መጽሐፍ ላይ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤትንም ስሩ። ይስሐቅ ወደ ተራራ ሲወጣ እንጨት ተሸክሞ ነበረ። ኖህ የጎፈር እንጨት ይዞ ነው መርከብ የሰራው፣ የሚያሻግር እንጨት በመስቀል ላይ የሞተው የናዝሬቱ ኢየሱስ የመስቀሉ ቃል ወደ መስቀሉ መመለስ በመስቀሉ ውስጥ መሰብሰብ መስቀሉን ያማከለ ወንጌል መስቀሉን ያማከለ ክርስትና ካልኖረን ይህንን ዓለም አሸንፈን ኃጢአትን ድል አድርገን መውጣት አንችልም። አሁን አሁን መሳቂያ ሆኗል። የመስቀሉ ቃል አይሰበክም። ይደረግልሃል፣ ታገኛለህ፣ ትጨብጣለህ። ለአንተ ተኮር ሆኗል ወንጌሉ፣ ሰው ተኮር፣ አንተ ተኮር፣ ችግር ተኮር። ይሳካልሃል፣ በር ይከፈትልሃል፣ እንጀራ ትበላለህ፣ እዛ ቦታ ላይ ትሾማለህ፣ እንዲህ ይሰጥሃል። መስማትም የምንፈልገው ይህ ብቻ ሆኗል። የመስቀሉ ቃል ኢየሱስ በመስቀል ላይ የሰራው ስራ ኢየሱስ የጠላው ኢየሱስ የወደደው ኢየሱስ የነቀፈው ኢየሱስ ምርልት ያለው ኢየሱስ ተኮረ አይደለም። መልእክታችን ከዚህ የተነሳ ነው። እንጨትን ሰብስቡ ባክ ቱ ቤዚክስ። መሰዊያው ተሰርቷል፣ ዙሪያው ተቆፍሯል፣ እንጨት ተከመረ፣ እንጨቱ ወደ ቦታው ገባ። እዛ መስዋዕቱ ሲቀርብ። ወገኖች ህግ የጠየቀው ኢየሱስን ነው። እግዚአብሔር የሚጠይቀው ሰውነታችንን እሱን ነው። እናንተ የንጉሥ ካህናቶች ናቸው። ካህን በድን አይነካም። ካህን ጋለሞታ አያገባም። ካህን መስዋዕቱ የተቀደሰ ነው፣ በጣም የተጠነቀቀ ስለዚህ መስዋዕት ማቅረብ በየቀኑ ህብረትን ሪስቶር ማድረግ። ስለዚህ የካህን ስራው ምንድን ነው ታዲያ? መቅደሱን ያጸዳል፣ በመቅደሱ ዘይት ይቀይራል፣ እሳቱ ሳቋርጥ ይነዳል። ሃሌሉያ እጣን ይጨሳል፣ መስዋዕት ይሰዋል፣ ህዝቡን ይባርካል፣ የረከሰውን ያነጻል፣ ለምፅ ይመረምራል፣ መለከት ይነፋል፣ ታቦት ይሸክማል፣ ህጉን ያሰምራል። የካህን ስራ ይሄንን ነው ወገኖች። ስለዚህ አሁን ውሃ አምጡልኛል። ውሃውን አመጡ። ውሃውን በዙሪያው በዛ በክፍቱ ቦታ ላይ ውሃ ሞላ። ያ ጠንካራው ነገር ተቆፍሮ ወጥቷል ብያችኋለሁ። አሁን ውሃው መጣ። ውሃው ሲመጣ እንዴት ደስ የሚያሰኝ ነው! ሃሌ ሉያ! እግዚአብሔር ቃል የውሃው ምሳሌ ነው። ውሃው እሳቱን ይቀድማል። እየሰማችሁኝ ነው? ውሃ እሳቱን ይቀድማል። መሰዊያው በቃሉ የረሰረሰ ሲሆን በብሉይ ኪዳን እያንዳንዱ ካህን በውሃና በደም የታጠበ ነው። ቃሉ ሲያጥበን የዓለም ቃና ከነፍሳችን ላይ ይለቃል። ቃሉ ያጥባል፣ የነፍስን አቧራ ያስለቅቃል። ቃሉ እንደ አጣቢ ሳሙና ነው ይላል መጽሐፍ ቅዱስ። ከዛ እሳቱ ይመጣል። እሳቱን በቅድስና ለማስተናገድ ውሃ ያስፈልገናል። በውሃ የታጠበ በእሳት ይነካል።

እንደገና ደግሞ በላው ላይ መስዋዕት በሚነድበት በተረበረበት እንጨት ባለበት የመስቀሉ ባለበት በዛ ቦታ ላይ እሳት መጣ። ኢየሱስ በከበረበት እሳት ይመጣል የመንፈስ ቅዱስ ኃይል መጣ ብለን እንዳስበው እኛ ስንማር። ስለዚህ በቂሮስ ወንዝ ጠላትን ይበቀሉ ጀመር። የኤልዛቤል ነቢያቶች እያንዳንዳቸው ተቀሉ። በቀለኔ ነው አለ እግዚአብሔር። የእዩ ቅባት መጣ። መስዋዕት አልቀረላ መታሰቢያ አልቀረላቸው። ከኤልያስ ያለፈውን ኢዩ ጠራረገው፣ ጨረሳቸው። ምድሪቱ ጸዳጅ። ክብር ለእግዚአብሔር ነው። ስለዚህ ወገኖች የአቋራጭ ተሃድሶ የለም። ዮስያስ ያስፈልገናል። የስምንት ዓመት ልጅ ቢሆንም ተሃድሶ መጣ፣ ኮተት ከቤተ መቅደስ ወጣ። ተሃድሶ ሜሲ ነው። ድብልቅልቅ ያለ ነገርን ሁሉ ማንሳት ይጀምራል። እስኪ ቤት ሲታደስ ተመልከቱ፣ ከተማችን ተመልከቱ፣ አዲስ አበባ ስትታደስ አሁን መንገድ ላይ ተመልከቱ ትርምስምሱ። ተሃድሶ ሁሌ ሜሲ ነው። ውሳኔ ይጠይቃል፣ ዋጋ መክፈል ይጠይቃል። አዲስ ነገር አዲስ ነገር ሊመጣ ሲል ሁሌ ያስፈራል። ወገኖች ሆን ስለዚህ፣ ለውጥ በህይወታችሁ እንዲመጣ ካስፈልገ እሳት ያስፈልገናል። ይች ቤተ ክርስቲያን ቲያጥሮን የኤልዛቤልን መንፈስ ማሸነፍ የምትችለው በኤልያስ መንፈስ ነው። ስፒሪት ኦፍ ሬስቶሬሽን፣ በተሃድሶ መንፈስ፣ በእግዚአብሔር ቅባት፣ በእግዚአብሔር እሳት። ክብር ለእግዚአብሔር። ይሆን በመሰዊያ መታደስ አሜን። በተቆፈረ ማንነት፣ በእኔነታችን ፕራይድ በወጣበት ማለት ነው። ውሃው ቃሉ በፈሰሰበት ቦታ ላይ ተሃድሶ ይመጣል። ወገኖች ሆይ ይቺ ቤተክርስቲያን የታደለች ቤተክርስቲያን ናት። ጌታ ሊያድስ አትፈልግ? ጌታ እንደገና ድል ሊሰጥ አትፈልግ? ኮከብ ሰጠዋለሁ እንዲያደረግለት አለ። ያለህን አጥብቀያስ፣ አትሸነፍ፣ አካባቢን በመምሰል አትዋጥ። ይህንም የእግዚአብሔር ቃል ዛሬ የሚመክረን የትያጥሮን ቤተክርስቲያን ዙሪያን የተከበበች ካውንተር ፌትስፕሬ የኤልዛቤል መንፈስ በቃ በተግዳሮት የወጣበት ነው። ለዚህ ዘመን ላለን ቤተክርስቲያን ጌታ የሚመክረን ይህንን እንድንነቃ ይፈልጋል ምን ለማድረግ ይህንን የኤልዛቤል መንፈስ እንድንመታው። የኤልዛቤል መንፈስ የኤልያስን መንፈስ ይፈራዋል። በእግዚአብሔር ቃል ዲክሌር እያደረግን የጽድቅን ቃል እያስተማረን በጽድቅ ቃል እየታጠብን እኔነት፣ ፕራይድ፣ አሮጋንስ ከህይወታችን ስናወጣ የእግዚአብሔር ቃል ሲሸብን የመስቀሉ ሴንተር ሲሆንልን ኢየሱስን የሚያደምቅ ወንጌል፣ ያ ነው የኤልዛቤልን የሚያባረራት። ወገኖች ሆይ ኢየሱስን የሚያደምቅ ወንጌል፣ እግዚአብሔር ስም እየተባረከ ይሁን። ወገኖች እግዚአብሔር የሰማነውን ይባርክልን። ምሕረቱና ጸጋው በሁላችን ላይ ይሁን። እንደ ዛሬ ለተሃደሰው ጸልያለሁ። ለፈራረሰ ማንነት ጸልያለሁ። ለደከሙ ጸልያለሁ። ለዛሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ባለፈው እሁድ በቤተ ክርስቲያን አስተምር ነበር። አንድ ቃል እጁን ይዞ አነሳው የሚል ቃል ጌታ መንፈስ ቅዱስ የሰጠን ቃል ነበረ። እጁን ይዞ አነሳው። እርዳታ የሚያስፈልገው ሰው አለ። በቤተ መቅደስ ደጅ ላይ የተቀመጠ ሰው አለ። ብዙ ዓመት ሽባ ሆኖ የተቀመጠ ሰው አለ። ተሐድሶ መነሳት ያስፈልገዋል። በዚህ ቃል እጸልይላቸዋለሁ። ለቤተ ክርስቲያን የሚጸለይኩት ይህንን ነው። በዚህ ቃል በመቅደሱ ደጅ እንዳይገባ ሽባ ነው ወይንም ደግሞ አካል ጉዳተኛ ነው፣ እና ሰዎች ስለ መቅደሱ ነግረውታል። አቤት መቅደሱ ውስጡ ሲያምር፣ አቤት ዛሬ የነበረው እጣኑ እንዴት ሽታው ደስ ሲል፣ አቤት የነበረውን የመሰዊያ ጊዜ እንዴት ደስ የሚል ራባዎቹ፣ አቤት የነበሩት መዘምራን የዘመሩት፣ ይህ ሁሉ ፕሮግራሙን ያቀዋል። ውጭ ነው ግን፣ ያለው ደረጃ ላይ ነው ያለው። ውስጥ አልገባም። አሁንም ሽባ ነው። አሁንም አካለ ስንኩል ነው። አካል ጉዳተኛ ነው። ስለዚህ መጽሐፉም ሽባ ወይም አካል ስንኩል ወደ ቤተ መቅደስ አይግባ ይላል መጽሐፍ ቅዱስ። ለሴም ደግሞ እግሩ አያስችለውም መግባት አይችልም፣ ሃይማኖቱም አይፈቅድለትም። የሚታየውም ዓለም የማይታየውም ዓለም መንፈሳዊ ዓለም የተዘጋበት ሰው ነው። ብርና ወርቅ ነው ከሰው የሚጠብቀው ብርና ወርቅ መፍትሄ አልሰጠውም። አሁን ጌታ በብርና በወርቅ ያልሆነ መፍትሄ ሊሰጠው ፈለገ። ጴጥሮስ እና ዮሐንስ ከሰዓት በኋላ ባላቸው ጸሎት ላይ ወደ መቅደስ ሲገቡ ትኩር ብለው በመንፈስ ቅዱስ ተመለከቱት እና አይናቸው ተከፈተ። ብርና ወርቅ የለንም፣ የለመድከው ችግርን፣ የለት ለት እንጀራን የሚሞላልን ነገር ዛሬ አንሰጠም፣ ግን ስር ነቀል ፈውስ እናመጣልለን። በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። እየዘለ እጁን ይዘው አነሱት ይላል። ይህንን ነው ዛሬ፣ በጌታ በኢየሱስም የጌታ እጅ ይዘርጋላችሁ፣ ከተያዛችሁበት የሚያነሳችሁ፣ ከተዋጣችሁበት የሚያወጣችሁ፣ ከድካም የሚያበረታችሁ የጌታ እጅ ትዘርጋላችሁ። በጌታ በኢየሱስ ክርስቶስም ያደከማችሁ ከግራችሁ ላይ ይውደቅ፣ ያዛላችሁ ከላያችሁ ላይ ይውደቅ፣ በሽታ ከላያችሁ ላይ ይውደቅ፣ ስንፍና ከላያችሁ ላይ ይውደቅ፣ ድካም ከላያችሁ ላይ ይውደቅ፣ አዚም ከላያችሁ ላይ ይውደቅ፣ ምርግም ከላያችሁ ላይ ይውደቅ። በጌታ በኢየሱስ ክርስቶስም ሰንሰለት ከጆ ልጆቻችሁ ላይ ይውደቁ። ስውር እስራቶች ይሰበሩ ከላያችሁ ላይ በጌታ በኢየሱስ ክርስቶስ ነው። የተነገረባቸው ንግርት ከላያችሁ ላይ ይመታ በኢየሱስ ክርስቶስ ነው። ጨለማ ከላያችሁ ላይ ከቤታችሁ ይውጣ። ዲፕሬሽን ከቤታችሁ ይውጣ። ስንፍና ከላችሁ ላይ ይመታ። የያዛችሁ አስሮ የያዛችሁ ከመቅደስ በታች ያደረጋችሁ እንዳትገቡ በስማበለው ብቻ መንፈሳዊ ነገር የምታውቁ በስማ በለው መቅደሱ ይመስላል ገብተው ወጡ። ሰዎች የነገሯችሁ ነገሯቸው ግዴለም፣ አሁን የእናንተ ተራ መጥቷል። እየዘለላችሁ ግቡ በኢየሱስም። እየዘለላችሁ ተፈቱ በኢየሱስም። የሚያዘልል ቅባት ጌታ በላያችሁ ላይ ይምጣ። ተፈቱ በኢየሱስ ስም፣ ተፈቱ። እኔ በእምነት እጸልያለሁ። በኢየሱስም ተፈቱ። ለዘመናት የተያዛችሁበት ነገር አሁን ይበጠስ። በኢየሱስም ለዘመናት ያደክማችሁ በኢየሱስም ይመታ። ሆን ለዘመናት የተያዛችሁበት አካለ ስንኩን ያደረጋችሁ ሽባ ያደረጋችሁ ያሰራችሁ ወደኋላ ያስቀራችሁ በጌታ በኢየሱስ ስም የተሰበረ ይሁናው። ሃሌሉያ ሃሌሉያ ሃሌሉያ። በሽታ የተመታ ይሁን በጌታ በኢየሱስም። የኤልዛቤል መንፈስ ያደከመ የኤልዛቤል መንፈስ ዲፕሬስ ያደረገ አዚም ልቀቅ፣ በኢየሱስም ልቀቅ። እግረሙቅ ሰንሰለት፣ ሟርት፣ ንግርት ያደከምክ መንፈስ ትውልድን በደጅ ያስቀረ መንፈስ ወደ መቅደስ እንዳይገባ በስማበሎ ብቻ ክርስትናን እንዲያውቅ ያደረግ ልቀቀው በኢየሱስም ትውልዱን ያገለግለኝ ዘንድ ሕዝቤን ልቀቅ ተብሎ ተጽፏል። ልቀቅ በጌታ በኢየሱስም ልቀቅ። በጌታ በኢየሱስም ልቀቅ። በጌታ በኢየሱስም ትውልዱን ያሰርክ መንፈስ ከውጭ ያስቀረ መንፈስ እየዘለለ ይግባ ዛሬ። this is the day this is the day that the Lord has made we will rejoice and be glad in it የመፈታት ቀን ይሁንላችሁ። የአርነት ቀን ይሁንላችሁ። የጤና ቀን ይሁንላችሁ። የዜማ ቀን ይሁንላችሁ። ቀና የማለት ቀን ይሁንላችሁ። የመፈታት ቀን ይሁንላችሁ። ጎስቁልና የሚመታበት ቀን ይሁንላችሁ። ዓይን የመከፈት ቀን ይሁንላችሁ። በሽታ ይወጋ በጌታ በኢየሱስ ስም። ጉስቁልና ይወጋ። አዚም ይወጋ። ሞዓት ይወጋ። ኤልዛቤል መንፈስ ይወዳ በጌታ በኢየሱስ ሃሌሉያ፣ መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ ትውልድ ይውጣ። ጌታ ወይ ትውልድ በደጅ ሆኖ ስለ ውስጥ ያውራ ጌታ ወይ። ስልፍና ይነሳ፣ መታከት ይነሳ፣ ዳተኝነት ይነሳ። ይህ ትውልድ ነፃ ይውጣ፣ ይህ ትውልድ ነፃ ይውጣ። ሰማያት ይክፈቱ። የእግዚአብሔር እሳት በጌታ በኢየሱስም ሰዎች ባሉበት የእግዚአብሔር እሳት ያገኛቸው። በመሰውያው ላይ እግዚአብሔር እሳት ይምጣ በመሰዊያው ላይ እግዚአብሔር እሳት ይምጣ። የበቀል መንፈስ ሃሌሉያ እግዚአብሔር እሱ አምላክ ነው ብሎ ትውልድ ይነሳ በጌታ በኢየሱስ ስም። ኤልዛቤልን ጌታ እግዚአብሔር አዋርዳል። የሟርትን መንፈስ አዋርደው ጌታ መንፈስ ቅዱሶ ትውልድን መልካሙን ነገር የሰረቀው እግዚአብሔር አባት በኢየሱስ ስም፣ በጌታ በኢየሱስ ስም እንደ ቲያጥሮን መታደስ ሲሆን ድል የሚነሱ የብዙ ጌታ ሆይ ሃሌሉያ ስራህንና ቀንን ጌታ ፈቃድን የሚፈጽሙ የብዙ ጌታ መንፈስ ቅዱስ ስልጣንን በትርን መንግስትን ሸክላውን የሚቀጠቀጡ እግዚአብሔር ሆይ ጉልበት የሰጠሃቸው ኃያላን ይነሱ። መንፈስ ቅዱስ ሆይ አመሰግናለሁ አመሰግናለሁ አመሰግናለሁ አመሰግናለሁ። በታች በውጭ ያሉ ወደ ውስጥ ይግቡ፣ ወደ መቅደስ ይግቡ። በጌታ በኢየሱስ ክርስቶስ ወደ መቅደስ ሽባነት ይተርተር፣ ሽባነት ይተርተር፣ ሽባነት ይተርተር። መከሰስ ኩነኔ፣ ኩነኔ መንፈስ እኔ እያሉ ራስን መቀጥቀጥ ይብቃ። በጌታ በኢየሱስ በመንፈሴ ነው እንጂ በኃይልና በብርታት አይደለም አለ ጌታ። እንድትከሰሱ አይደለም በድካማችሁ እንድትከሰሱ አይደለም፣ እንድትነሱ ነው። እጁን ይዞ አስነሳው፣ ቁርጭምጭሚቱ ጸና ይላል። መነሳቱን በኢየሱስ ስም መነሳቱን። አሁን እኔ እናገራለሁ በጌታ ቃል፣ በኢየሱስ ስም፣ በስልጣን በኢየሱስ ስም ሽባነት ያብቃ፣ ስንፍና ያብቃ፣ አለመጸለይ ያብቃ፣ ዳተኝነት ያብቃ፣ ምክንያትነት ያብቃ። ምክንያት አብዛ በኢየሱስ ስም ልቀቅ ልቀቅ! የጸሎቱን መሰዊያ ልቀቅ! የአምልኮ መሰዊያው ልቀቅ! ልቀቅ! ልቀቅ! ልቀቅ! ልቀቅ! ምክንያት የምታበዛ ልቀቅ! በጌታ በኢየሱስም። ኦ መንፈስ ቅዱስ አመሰግናለሁ። በትውልድ ላይ መፈታት ይሆን፣ በትውልድ ላይ መግባት ይሆን። ወደ መቅደስ መግባት እየዘለለ ገባ። ሃሌሉያ! እልል እያለ ገባ። እየዘለለ እያመለከ ገባ። ሰዎች የተደነቁበት ነው። ሃሌሉያ! የሰማውን በዓይኑ ሊመለከት ነው። መቅደስ ውስጥ ሊገባ ነው። ለአመታት በሽባነት ውጭ የተቀመጠው አሁን ሊለማመድ ነው። ልመመድ በስማ በለው አይደለም። አሁን ራሱ ገብቶ ሊለማመድ ለማመድ ነው። አየው የሚሉትን ሊመለከት ነው። ሰማው የሚሉትን ሊሰማ ነው። ሃሌሉያ የራሱ ያንን የመሠዊያው ላይ የሚወጣው መዓዛውን ሊያሸተው ነው። አምልኮ ሊካፈል ነው። ጸሎቱን ሊካፈል ነው። ሊለማመድ ነው። ወደ ውስጠኛው ክፍል ሃሌሉያ ሳበን መንፈስ ቅዱስ ሳበን መንፈስ ቅዱስ ሳበን ወደ ክብረ ሃሌሉያ። እህቴ ትሳብ ወደ ክብረ፣ ወንድሜ ይሳብ ወደ ክብረ ጌታ። ወደ ውስጠኛው ክፍል ይግባ፣ ክብረ ወዳለበት፣ ድምፅ ወደሚሰማበት፣ እጅ ወደሚዳስስበት። ሃሌሉያ ሃሌሉያ። ይህን ድምፅ በሚሰሙበት ስፍራ ሁሉ ላይ አርነት፣ በሰውነታቸው ላይ የተጫናቸው ይነሳቸው፣ ጸሎት ይቅለላቸው። ማጋት ያቦስ ጸሎት ይቅለላቸው በናዝሬቱ በኢየሱስ ስም በጌታ በኢየሱስ ስም ጸሎት ይቅለላቸው። የኢየሱስ ስም ብቻ የሚያደርጋቸው ኃይል ያለ ነገሮች አሉ። ስሙን ጠራው በእናንተ ላይ። ኢየሱስን ጠራው፣ ኢየሱስን ጠራው፣ ኢየሱስን ጠራው፣ ኢየሱስን ጠራው። በዚህ ስም ባረኳችሁ፣ በዚህ ስም ተፈወሱ፣ በዚህ ስም ሙሉ ሁኑ፣ በዚህ ስም ተጠገኑ፣ በዚህ ስም ቆሙ፣ በዚህ ስም ተራመዱ፣ በዚህ ስም ከፍታውን ያዙ። ሐሌሉያ! በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር አምላክ ይባርካችሁ። ጌታ መልካም ያደረገላችሁ መልካምነቱን ለእሱ ክብር ተናገሩ። ስሙን የማታውቁ ኢየሱስ ክርስቶስ እያድናችኋል። መንገድ እውነት፣ ሕይወት ኢየሱስ ነው። ሰላም ለእናንተ ይሁን። ተባረኩ። ለበረከት ሆኖ ጸጋ ከእናንተ ጋር ይሁን። ሻሎም